በሀገራችን ትኩረት ሳይሰጠው የቆየው የአዕምሮ እድገት ውስንነት ወይም ዳውን ሲንድሮም በዲቦራ ፋውንዴሽን አማካኝነት ከፍተኛ ትኩረት ተሰጥቶት በርካታ ህጻናት እንዲሁም ወላጆቻቸው ድጋፍ እያገኙ ይገኛል። ይህ ብዙሃንን በማሳከምና በማስተማር አርአያ የሆነው ሀገራዊ ተቋም አመሰራረት፣ ያለበት ደረጃ እንዲሁም የወደፊት እቅዶችን በተመለከተ ከፋውንዴሽኑ መስራችና ሊቀመንበር ከሆኑት ክቡር አባዱላ ገመዳና የስነ ልቦናና የትምህርት ጉዳዮች አማካሪ ከሆኑት ሰሚራ ሰዒድ ጋር ቆይታ አድርገናል። አብራችሁን እንድትቆዩ እንጋብዛለን። ዲቦራ ፋውንዴሽን ከሀሳቡ ከዲቦራ መወለድ ጋር የተያያዘ ነው ዲቦራ አራተኛ ልጅ ነች ከዳውን ሲንድሮም ጋር ነው የተወለደችው ብዙ ጊዜ ችግር ገጥሟታል ቤተሰብም አብሮ ብዙ ተቸግሯል ስድስተኛ ወሩ ሰባተኛ ወር ላይ የመጀመሪያውን ኦፕራሲዮን አድርጋለች። በሰባተኛ ወር ስምንተኛ ወር ሁለተኛ አደረገች። በስድስት ወር ለስድስት ወር በአይሲ ውስጥ ቆየች። ይህ ሁሉ እንግዲህ እዚህ ሀገር ሳይሆን በሼክ መሀመድ ድጋፍ ባንኮክ ነው እንደዛ የተደረገው ለነሱ እነዚህ ውስጣዊ መስተካከል ያለባቸው እንጂ የዳውን ሲንድሮም መሆን ያለመሆን ብዙ ችግር አልነበራቸውም። ምክንያቱም እውቀቱ አላቸው፣ እንዴት ያሰለጥናሉ፣ እንዴት ያሳድጋሉ፣ እንዴት ምናምን ያደርጋሉ የሚል። ከዛን ጊዜ ጀምሮ እንግዲህ ሀገራችን ሳለው የሚል ጥያቄ እናነሳ ነበር። መጽሐፍ መጽሐፍ የጀመርኩት ያኔ ነው። በመንግስት ኃላፊነት በጡረታ እንደተገለልኩ በዲቦራ ፋውንዴሽን አቋቋምኩ ማለት ነው። እኔና ቤተሰብ በጋራ ሆነን አቋቋምን። አሁን ወደ ስድስት ዓመት አካባቢ እንደዛ ይሆናል። አምስት ዓመት ይሆናል ግንባታው ምናምኑ ትምህርት ከጀመርን እና ድጋፍ መስጠት ከጀመር አንድ ሶስት አመት ይሆነዋል። ሙሉ ትምህርት ከጀመርን ሁለት አመት ሆኖታል። ግንባታው ጊዜ ፈጅቶብናል። የመዋለ ህጻናት ገንብተናል። በሃይስኩል ደረጃ የሚኖር ተገንብተዋል። እንደዚሁም አንደኛ ደረጃ ኤሌመንተሪ ብለን የጀመር ነው ግንባታውን አልጨረስንም። ዞሮ ዞሮ በተጀመረው አገልግሎት መስጠት ተጀምረዋል ማለት ነው። በግቢ ውስጥ ጥሩ ስታዲዮን ሰርተናል። የእግር ኳስ መጫወቻ ሰርተናል። የባስኬት ቦል ስለ ሰርተናል። እንደዚሁም ደግሞ አሁን በድጋፍ ላሞች የወተት ላሞች እዛው ለማርባትና አትክልትም አለን ከሚቀጥለው ጊዜ ጀምረን እዛ የሚመጡትን ህፃናት እዛው ለመመገብ የሚያስችሉን ቅድመ ዝግጅት እያደረግን ነው ማለት ነው። ያለ ነው መጀመሪያም የተነሳበት አላማ ከአዕምሮ እድገት ውስንነት ጋር የተወለዱ ልጆችን ከቤት ወጥተው ከልጆች ጋር ተቀላቅለው ቤተሰቦችም ራሳቸውን ችለው መስራት እንዲችሉ ልጆቹም ወጥተው ደግሞ ከልጆች ጋር ተቀላቅለው እንዲውሉ ወጥተው ከቤት ውስጥ ውጭ ያለውን ህይወት እንዲያዩ እንዲማሩ መስራት እንዲችሉ ማህበረሰቡም ደግሞ እነዛ ከአዕምሮ እድገት ውስንነት ጋር ተወለዱ የተወለዱ ልጆችን አክሰፕት ማድረግ እንዲለምድ የምናሳያቸው የሐዘኔታ ፊት ቀርቶ ተቀብለናቸው መስራት እንደሚችሉ መማር እንደሚችሉ ማሳየት ነው፣ ፕሩቭ ማድረግ ነው የምንፈልገው። ዲቦራ አሁን በጣም ጥሩ ነው ያለችው። በጣም አስራ አምስት ዓመት ሞላት። በጣም ጤነኛ ነች፣ ምንም ነገር የለባትም። ከሌሎቹ ልጆች ጋር ዲቦራ ለገጣፉ ነው የምትማረው። ስለዚህ በጣም አክቲቭ ነች፣ ዋናተኛ ነች። በየምሽቱ አንድ ቀን ትዋኛለች፣ አንድ ቀን በእግሯ ትንቀሳቀሳለች። የአይቲ ኢንተረስት አላት፣ ብዙ ጊዜ ከዛ ጋር ጊዜዋን ታጠፋለች። በጣም ጎበዝ ነች። በጣም ጥሩ ነው ያለችው። እንግዲህ እነዚህ ልጆች ፍቅር ናቸው። ዲቦራ ብቻ ሳትሆን ከዳውን ሲንድሮም ጋር የተወለዱ ልጆች ባህሪያቸው ለየት ይላል። ወደ ሰው በጣም ይቀርባሉ። ሰውን በጣም ይወዳሉ። እርስ በርሳቸውን በጣም ይዋደዳሉ። ዲቦራ የቤቱ ፍቅር ነች። ቤተሰቡ በጣም ሰፊ ነው። ሁሉንም ቤተሰብ ታገኛለች። ከሁሉም ጋር መገናኘትና አብራ ጊዜ ማሳለፍ ትፈልጋለች። እሷ ካሌለች ቤት ይቀዘቅዛል፣ እና በጣም ተጫዋች ነች። ሁሉንም እንትን ታደርጋለች። የእህቶቿና የወንድሞቿ ልጆች አሉ ትናንሾች ሲመጡ እሷ ነች እነሱንም የምትሸከመው ልታበላ የምትሞክረው ምናምን የምታደርገውና እንደዛ ነው። በተለያዩ እንትኖች እንደ ቤተሰብም እንደ ተማሪዎችም እንደ ድርጅትም ከብዙ ነገሮች አንጻር ብዙ አይነት ክንውኖች ይደረጋሉ። እንደ ድርጅት ከቤተሰቡ አንጻር ለቤተሰቦች ትሬኒንጎች መስጠት ሊሆን ይችላል። ከተለያዩ ድርጅቶች ጋር ኮሚኒኬት በማድረግ ድጋፍ እንዲደረግላቸው ድርጅቶችን በማዋራት ድጋፍ እንዲመቻች እናደርጋለን። በተቻለን አቅም ለተማሪዎቻችን ደግሞ በሁሉም መስፈርት ማለት ኳሊፋይድ የሆኑ የምንላቸው ለልጆቹ የበለጠ ይጠቅማሉ የምንላቸው መምህራኖች በመቅጠርም ሊሆን ይችላል፣ በማሰልጠን ራሱ ድርጅቱ በማስተማር ብቁ በማድረግ ለትምህርት ቤቱ ለልጆቹ ብቁ የሆኑ መምህራኖችን በማስገባት ከሜንታል ሄልዛቸው አንጻር ከጤናቸው አንጻር ምክንያቱም በብዙ አንጻር ሴንስቲቭ ስለሆኑ እነሱን በማገዝ በተማሪ ለተማሪዎቻችን እነዛን አገልግሎቶች እንሰጣለን። ሌሎች አይነት ድጋፎችን ደብተር ሊሆን ይችላል ከተለያዩ ድርጅቶች ጋር አንድ ላይ በመሆን እናደርጋለን። እንደ ድርጅት ደግሞ ከብዙ ድርጅቶች ጋር በጋራ በመስራት ተማሪዎቻችንንም እንዲያግዙልን፣ ትምህርት ቤታችንንም እንዲያግዙልን እንደ ድርጅት ደግሞ ፕሮሞት እንዲያደርጉልን ዲቦራ ፋውንዴሽን ሲባል ዲቦራ ፋውንዴሽን ምን ላይ ነው የሚሰራው? ምን ምን አገልግሎቶችን ይሰጣል? የሚለውን ፕሮሞት እንዲያደርጉልን እነሱ ምን ማድረግ ይችላሉ፣ እኛ ምን ማድረግ እንችላለን? የሚለውን ነገር በጋራ በመስራት የተሻለ ነገር ለልጆቹ ለማበርከት እየሰራ ይገኛል። እስካሁን ድረስ እነዚህ ነገሮች የተከናወኑ ነው። ወደፊት ደግሞ በተቻለ መጠን የተለያዩ አዳዲስ ነገሮችን ለመስራት እንሞክራለን። የፋውንዴሽኑ አላማ አንደኛው የህክምና ነክ ጉዳዮችን በጣም ስለሚያስፈልግ ይህን አገልግሎት የሚያገኙበትን ሁኔታ መፍጠር ነው። ሁለተኛው ጉዳይ ትምህርት ነው። እነዚህ ልጆች እንደ ሌላው ልጅ ቀጥ ብለው ሳይንስ፣ እንግሊዝኛ ምናምን ተምረው የሚቀጥሉ አይደሉም። ይህ የራሳቸው ፍላጎት አላቸው፣ በፍላጎታቸው መሄድ አለባቸው። ካሪክለሙ የተለየ ነው። አሰራሮ የተለየ ነው። ለምሳሌ በሙያ ለህጻናት ያሉት እስከ አምስት ስድስት ዓመት ያሉት ለሁለት አንድ አስተማሪ ነው የሚመደበው። አብሮ ቁጭ ብሎ እያንዳንዷን ነገር ማሳየት አለበት። የሚያስተምረው እንትን ብቻ አይደለም፣ ፊደል ብቻ አይደለም። እንዴት ይመገባሉ፣ እንዴት ይታጠባሉ፣ ሽንት ቤት ሽንት ችግር ሲያጋጥማቸው እንዴት ይሄዳሉ፣ እንዴት ይጸዳዳሉ። እየረዳ እዛው እያስተማረ ይቀጥላል ማለት ነው። ይሄ ላይፍ ስኪልም ያስፈልጋቸዋል። ከ10 አመት በላይ ሆኑ ደግሞ ለ5 አንድ ያስፈልጋቸዋል። ከዛ በላይ ሆኑ እንዳለ ይቀጥላል። ሶስተኛው በኛ አገር እንደ እግዚአብሔር ስጦታ ሳይሆን እንደ ክፋት ስለሚቆጠር ቤተሰብ ይደብቃል። ስለዚህ የሚወጡበት በሚገባ ማስተዋወቅ ያስፈልጋል። ከቤት ይውጡ ተፈጥሯልና ድጋፍ ያገኙ የሚል በመንግስት ፖሊሲም ድጋፍ ሊደረግለት ይገባል። በህብረተሰብ ደረጃም እንደ ክፋት ታይቶ መደበቅ የለባቸውም የሚል አድቮኬት በማድረግ ሰፊ ስራ ይሰራል። ለምሳሌ ማርቻ አንድ ሁልጊዜ ጊዜ የሚከበረው በዚህ ምክንያት ነው። ባለፉት አምስት ስድስት አመታት ኢቢኤስ በስፋት የሚሰራው ሲሰራና ሲደግፈን ያለው የቆየው ዋናው ምክንያት ይሄ ነው ማስተዋወቅ ቤተሰብ እንዳይደብቅ ኮሚኒቲው ይሄ የተገኘበት ቤተሰብን ከመራቅ ይልቅ መደገፍ እንዲችል ማድረግ ስለዚህ እነዚህ ሶስት ነገሮች አላማ አድርጎ የሚሰራ ነው ከህክምና አኳያ የራሱን እስኪጨርስ ድረስ በበጎ ፈቃድ አገልግሎት ምርመራ ማካሄድ ምናምን በየ15 ቀኑ እዚህ ግቢ ውስጥ ምርመራ ይካሄዳል ከዛ በተጨማሪ ወደ እንትን የሄዱትን ችግር ያለባቸውን ደግሞ ችግሩን ለመፍታት አስፈላጊው ድጋፍ ይሰጣል። ወደ ህንድም እንልካለን ሰርጀሪ ይደረጋል። እዚህም እንደዛ ይደረጋል ማለት ነው። ከትምህርት አኳያ የራሳችንም እንሰራለን የመንግስት እና የግል ትምህርት ቤቶችም የሐቅም እንዲኖራቸው እናሰለጥናለን። ወደፊት ደግሞ እያሰፋን እያሰፋን በትልቅ ደረጃ ይዘን የምንሄድበት ይሆናል ማለት ነው። በቤተሰብ ደረጃ መቶ የሚመዘገቡ በየጊዜው ቁጥሩ ይጨምራል። ይህን ቁጥር ነው ለማለት በየጊዜው አዳዲስ ወላጆች ስለሚመዘገቡ ቁጥሩ ይጨምራል። አሁን ላይ ከሁለት ሺህ በላይ የሚሆኑ ወላጆች በተለያየ አይነት የአዕምሮ እድገት ውስንነት ላይ ያሉ ልጆችን አውጥቶ አስመዝግበዋል። እኛ ጋር ከሁለት ሺህ በላይ የሚሆኑ ልጆች ተመዝግበዋል። በትምህርት ቤት ደረጃ ደግሞ ከሁለት መቶ ሃምሳ በላይ ተማሪዎችን ተቀብለን እያስተማርን እንገኛለን። በየእድሜ ደረጃቸው በየአቀባበል ደረጃቸው ተከፋፍለው ተማሪዎቹን ተቀብለን እያስተማርን እንገኛለን። አዲስ ሕይወት እንደቀጠለ ነው። ከፍታ ቆይታ በኋላ እንመለሳለን። ጥቁር አንበሳ የልብ ሕክምና ብዙ ብዙ ይሰራል ግን ያን ቁጥር የሚሸፍን አይደለም። አዋቂም አለ፣ እነሱም አሉ፣ ሌሎችም አሉ። ከዛ ውጭ ደግሞ በተለያዩ ሆስፒታሎች ተመዝግበው የሚገኙ አሉ። እንግዲህ ይሄ ትልቅ አቅም ይጠይቃል። አቅም በመጠየቁ ችግር ውስጥ ይገባሉ እና በዚህ ጉዳይ የሚረዳን አንድ ኤንጂኦ አለ ውጭ ሀገር የህክምናውን ክፍያ ይችላሉ። የኢትዮጵያ አየር መንገድ ደግሞ እነዚህን ህጻናትና ቤተሰብ አብሮ የሚሄደውን ቤተሰብ ትራንስፖርት በነጻ ይችልልናል። እነዚህን አድርገን እዛ እናሳክማለን። ይሄ ለጊዜው ነው እንጂ ቀጣይ መፍትሄ አይደለም። ስለዚህ ቀጣይ መፍትሄ ማታሰብ ይኖርበታል። እኛ አሁን በቅርብ እናደርገዋለን እንኳን ባንል የፔዲያትሪክስ ክሊኒኩን በአጭር ጊዜ ወደ ሆስፒታል እንቀይረዋለን፣ እናሳድገዋለን። ይህን ካስጀመርን በኋላ አንድ ዓመት ምናምን በኋላ ወደ ሆስፒታል የማሳደግ እቅድ አለን። ቀስ እያልን እነዚህን ችግሮች እዚህ ለመፍታት በስፋት የኤክስፓትሬት የውጭ የበጎ አድራጎት ላይ የሚሰማሩ ኢንሰርጀኖች ሌሎች ሐኪሞችን ወደ ሀገር ውስጥ በማስመጣት ለመስራት እናስባለን። በዛው ልክ ደግሞ ሌሎቹ ሆስፒታሎችም ራሳቸውን ለዚህ ጉዳይ እያዘጋጁ ነው። እንግዲህ ከጥቂት ጊዜ በኋላ ከጥቂት አመታት በኋላ ምናልባት እንደነዚህ አይነት ኬዞች በራሳችን በሀገራችን የሚፈቱ ይሆናሉ ብዬ ገምታለ። ግን ቀላል አይደለም። ምናልባት እየጨረሰ ነው ያለ ነው። በሚቀጥለው ሁለትና ሶስት ወር ስራ ላይ ወደ ስራ እናስገባለን ብለን እናስባለን። ከባድ ነው፣ ግንባታውን በእርዳታ ስለሚሰራ ከባድ ነው። የሜዲካል እቃውን ማግኘት ይከብዳል። ዞሮ ዞሮ በጤና ጥበቃ ሚኒስቴርም በኦሮሚያ ጤና ቢሮም እየተረዳን የህክምና እቃዎችን እያሰባሰብ ያለ ነው። እንደምንም ብለን እንደርሳለን ብለን እናስባለን። አንድ ሶስት መቶ ተማሪዎች አሉ እንግዲህ ከዚህ ነው የምናመላልሰው። ቅድም እንዳልኩ አስተማሪ ለማግኘትም ይከብዳል፣ ለማመላለስም ይከብዳል። አሁን እንዳለው የራሳችን ኮስተር አለን። በተጨማሪ ደግሞ አዲስ አበባ ከተማ አስተዳደር ሁለት ባሶችን ሰጥቶን ጠዋትና ማታ ያመጣሉ፣ ይመልሳሉ እስካሁን ኢትዮጵያ አየር መንገድና አንድ ውጭ ያለ ድርጅት ደግፎን ኢትዮጵያ አየር መንገድ ትራንስፖርት ችሎ ወደ ዘጠኝ ወስደን በጥሩ ሁኔታ አሳክበን መልሰናል። ዲቦራ ፋውንዴሽን በተቻለ መጠን ዳውን ሲንድረም ያላቸው ልጆች ላይ ስለሚሰራ ፎከስ አድርጎ የሚሰራው ዳውን ሲንድሮም ላይ እንደመሆኑ መጠን ዳውን ሲንድሮም ያላቸው ልጆች ለልብ ሕመም በጣም ተጋላጭ ናቸው። በከፍተኛ ደረጃ ለልብ ሕመም ተጋላጭ እንደመሆናቸው መጠን ደግሞ ከተለያዩ ድርጅቶች ጋር በመስራት ልጆቹን ለማሳከም ሙከራ እናደርጋለን። ያው በቋሚነት እኛ ህክምና ላይ እየሰራን ባይሆንም ለወደፊት በተቻለ መጠን ለመስራት ጥረት እያደረግን ነው። እነዛን ፋሲሊቴት ለማድረግ ለማቅረብ እየሞከርን ነው። ግን አሁን ላይ ወደ ዘጠኝ የሚሆኑ ልጆች ህክምና አግኝተዋል፣ ሰርጀሪ ተሰርቶላቸዋል። አሁን ላይ ደግሞ በቅርብ በዚህ ቅርብ ጊዜያት ውስጥ ሁለት ልጆች ሰርጀሪ ይሰራላቸዋል። በፋውንዴሽን እንዳጠቃላይ እንደ ድርጅት እንደ ትምህርት ቤቱም እንደ ፋውንዴሽን እንዳጠቃላይ እቅዳችን አሁን ላይ እየሰራ ነው ካላቸው ነገሮች የተሻለ ነገር ይዘን መገኘት ነው። እነዚህ ልጆች ከማስተማር ትምህርት ቤት ከማምጣት ልጆቹን ከተማሪዎች ጋር ከመቀላቀል ስቴጅ በየጊዜው ራሳችን የተሻለ እያደረግን አፕዴት እያደረግን ተማሪዎቹን ማብቃት ወጥተው የሚሰሩበትን መንገድ ማመቻቸት ከቤተሰቦቻቸው ወጥተው እንዲሰሩ ማድረግ ምክንያቱም እኛ ተማሪዎቹ ብቻ ወጥተው እንዲሰሩ ሳይሆን በጣም ብዙ ወላጆች ልጆቻቸውን ለመጠበቅ በሚል ቤት ውስጥ ስለሚቀመጡ ወላጆቻቸውንም ወጥተው እንዲሰሩ በጣም ጥቂት የማይባሉ ወላጆች አሉ። እኛ ጋር ትምህርት ቤት ላይ የሚሰሩ ወላጆች ወጥተው እንዲሰሩ ወላጆችም ልጆቻቸውም ደግሞ እኛ ጋር ከተማሩ በኋላ ሌላ ድርጅት ስ ተቀብሏቸው መስራት ይችላሉ የሚለውን ነገር እያየን የተሻለ ነገር ካለን ነገር እየጨመረን ወደፊት አፕዴት እያደረገ መሄድ የተሻለ ያህል ቁጥር ያላቸው ልጆች መቀበል የተቀበልናቸው ልጆች ማብቃት አብቅተን ደግሞ ከዲቦራ ፋውንዴሽን የወጡት ብለን በኩራት የምንናገርባቸው ልጆች ጥሩ ቦታ ላይ አውለን ማየት እንፈልጋለን። በተለያዩ ቦታዎች ቅርንጫፎችን የመክፈት ቅዳለ ቅርንጫፍ መትከል ስንል የአሁኑ አይነት ማለት አይደለም። ይህ በጣም ይከብዳል። ከባድ ነው፣ ትልቅ ነው። ግን ቢያንስ ከሆስፒታሎች ጋር ተባብረን መጠነኛ ኦፊሶችን ከፍተን ቤተሰብን ወይ ማማከር የማሰልጠን እንደዚሁም የቴራፒ አገልግሎት የመስጠት ሌሎች በአካባቢ ያሉትም እንዲረዱ የማድረግ እንደዛ አይነት ሀሳብ አለን። ለምሳሌ በአጭር ጊዜ ማዕከላዊ ኢትዮጵያ ክልል፣ ሐረር፣ ጅማ እዚሁ አዳማ፣ አዋሳ፣ ወርሻ ሸመኔ እንደዛ እንደዛ እያል ለመቀጠል ሀሳብ አለን አቅማጅን በፈቀደው መጠን እንትን እናደርጋለን። ግን እንዳልኩ ወጪ አለው፣ ወጪውን መሸፈን ያስፈልጋል። ያያለ ያለ ግን እያሰብነውን እናደርሳለን። እግዚአብሔር ይረዳናል። የጤና ሚኒስቴር አሁንም በከፍተኛ ደረጃ ነው የሚያግዙን። የሚያግዙን ማለት በቅርብ ነው አብረን የምንሰራው። ከዚህም አልፎ የኦሮሚያ ጤና ቢሮ ኃላፊ ዶክተር ነጻነት ከመጡ በኋላ ፕሮፌሰር ነጻነት የምርምር ጉዳይም እንዲነሳ አድርገው እያስተባበሩ ነው ያሉት በዚህ ጉዳይ ላይ ከትምህርት አኳያ ኦሮሚያ ትምህርት ቢሮ በጣም ይተባበረና በቅርብ ይተባበረናል። ዶክተር ቶላና የእሱ የስራ ባልደረቦች ስራውን በቅርብ ያሉ በቅርብ ይከታተላሉ። በትምህርት ሚኒስቴር በኩል አለ፣ ዩኒቨርሲቲዎች አሉ። እንደነ አረማያ ዩኒቨርሲቲ በቅርብ አብረን ነው የምንሰራው። ጂማ ዩኒቨርሲቲ፣ ኮተቤ ዩኒቨርሲቲ እነዚህ በቅርብ ከኛ ጋር የሚተባበሩ እና የሚሰሩ ናቸው። እንግዲህ ይሄ ስራ የአንድ ካምፓኒ፣ የአንድ ፋውንዴሽን የምናምን አይደለም። ሁሉም ሊተባበር ይገባል፣ ሁሉም በጋራ ሊቆም ይገባል ብዬ አስባለሁ። ለህብረተሰቡ የምለው ነገር እነዚህን እስካሁን ሲረዱ እና ሲሰሩ የነበሩትን እናመሰግናለን። ከዚህ በተጨማሪ ግን ባለፈው ማርች ላይ ስናከብር እንዳነሳ ነው። እነዚህ ልጆች ስራ መያዝ አለባቸው። ለምሳሌ ከሀያ 20 ዓመት በላይ ከ18 ዓመት በላይ አሁን ያሰለጥናቸው እና ያዘጋጀናቸው አሉ። ለሙከራ ያህል እኛ ጋር የቀጠርናቸው 12 ምናምን አሉ። ሪሴፕሽን ላይ ይሰራሉ፣ ሱቅ ላይ ይሰራሉ። በጣም ጥሩ ናቸው። በተለይ ሰርቪስ ላይ ጥሩ ስራ ይሰራሉ። ስለዚህ በተቻለ መጠን ሌሎችም እንዲወስዷቸው ለምሳሌ የኢትዮጵያ አየር መንገድ ሊወስዳቸው ቃል ገብቶልን የእንቅስቃሴ ጀምረናል። መጥተውም ጎብኝተዋል። አዋጭ የገንዘብና የቁጠባ ተቋም እነሱም የዛ አይነት ጅማሮ አላቸው። ሌሎችም ሆቴል ያላቸው የተለያየ ድርጅት ያላቸው ወስደው ቢያሰሩ እንዲያሰሩ ጥሪያችን እናቀርባለን። ከዚህ በተጨማሪ ሚዲያዎች ሌሎች አሁን እንደጀመሩት ይህንን ሰው ቤቱ ደብቆ ቀብሮ እንዳስቀምጥ የአቅማቸውን ያህል መስራት አለባቸው ብዬ አምናለሁ። እስካሁን እየተሰራ ያለው ነገር በጣም ጥሩ ነው። ወደፊት ደግሞ ይበልጥ ተጠናክሮ ሊቀጥል ይገባል። ማመስገን የምንፈልጋቸው ድርጅቶች አሉ። በመጀመሪያ ይህንን ድርጅት የመሰረቱት አቶ አባዱላ እሳቸው ማመስገን እንፈልጋለሁ። እኔ በግል እሳቸው ማመስገን እንፈልጋለሁኝ። እንደ ድርጅትም ሰዎችም ጋር ኮሚኒኬት የሚያደርጉበት መንገድ፣ የሚሄዱበት ርቀት ሀሳቡን ከማምጣትና ይህን ነገር ቆሞ እንዲታይ ማለት ፕሩፍ ሆኖ ከሀሳብነት በተጨማሪ ወደ ድርጅትነት ወርዶ መሬት ላይ ወርዶ እየተሰራበት ብዙ ሰዎች የጠቀሙበት ከማሳየት በተጨማሪ ዴዲኬትድ ሆነው በቀን በቀን ከሰራተኛ እኩል ስራ ቦታ እየገቡ ትምህርት ቤት እየሄዱ ልጆቹን ማየት መከታተል እና ያ ያ ነገራቸውን በጣም እናመሰግናለን ማለት እፈልጋለሁ። ለብዙዎቻችን እንደዚህ ማድረግ ይቻላል የሚለውን ነገር ለሌሎችም ሰዎች ትምህርት እንዲሆን ስላደረጉ በጣም እናመሰግናለን እሳቸውን በተጨማሪ ደግሞ ሌሎች ድርጅቶች እና እንዲሁም በግለሰብ ደረጃ መጥተው ዲቦራ ፋውንዴሽን የሚያግዙ ሰዎች እንደ ድርጅትም ሆነ ተግላቸው የሚያግዙትም በጣም አመስገን እንፈልጋለን። ሌሎች ድርጅቶች መጥተው መስራት የሚፈልጉ ካሉ ከዲቦራ ፋውንዴሽን ጋር ለልጆቹ ይጠቅማል፣ ለድርጅቱ ይጠቅማል። ብናግዛቸው ይሄ ትንሽ ነው የሚባል ነገር ሳይሆን ፋይናንሻሊ ብቻ ሳይሆን ኢሞሽናሊም ልጆቹ መጥተው ማገዝ የሚችሉ ሰራተኞቹ መጥተው ማገዝ የሚችሉ ሰዎች በጣም እናመሰግናለን ወደፊት የሚመጡትንም እስካሁን ድረስ መተው ያገዙትንም በጣም እናመሰግናለን ማለት ፈልጋለን። ቮለንቴር የሚያደርጉልን በነፃ መተው የሚያግዙ ሰዎች አሉ፣ በጣም እናመሰግናለን። እንዳጠቃላይ ሁሉም ከዲቦራ ፋውንዴሽን ጎን የሆኑ ሚዲያዎች እናንተንም እናመሰግናለን። በጣም ብዙ ግለሰቦች እየረዱን ናቸው ያሉት። ሁሉንም በቃል በብዝጋና ልንጨርስ ስለማንችል ለምሳሌ ግንባታ ላይ ሁሉንም ስማቸውን እየለጠፍን ነው ያለነው። እስከ መጨረሻ ጊዜ እንደ ሀውልት እንዲኖር ነው ትልቅ ነገር ስለሆነ ሳሌ ፈርስት ሌዲ ሰርተውልናል ስማቸው አለ። የኦሮሚያ ኮንስትራክሽን ኮርፖሬሽን ስም አለ። የመከላከያ መሀንዲስ መምሪያ የኳስ መጫወቻ ሜዳውን ሰርቶልናል ስም አለ። የልጆች መመገቢያ አቶ ወነሰን ሰርቶልናል ስም አለ። አሁን ደግሞ ለክሊኒኩ ያዋጡ በጣም ብዙ ሰዎች አሉ። እንደ በላይ አቶ በላይነ ክንዴ፣ አቶ ገብረ ኢየሱስ ብዙ ያስተባበሩ ደግሞ እንደና አስፋ ተክሌ ሲያስተባብሩ የነበሩ አሉ። እነዚህ ሁሉ ከአስር በላይ ስማቸው እዛ ላይ ይለጠፋል አሁን ጠቅሼ አልጨርስም። ባንኮችም በጣም እየረዱን ነው። አዋሽ ባንክ፣ ንግድ ባንክ፣ የኦሮሚያ ባንክ እና የኦሮሚያ ኮፕሬቲቭ ባንክ፣ አቢሲኒያ ባንክ እነዚህ እየረዱን ነው ያሉት። እንግዲህ የነዚህ ህጻናት ህይወት ማዳንና ቤተሰቡን መደገፍ በጣም ትልቅ ነገር ስለሆነ ያው ምስጋናዬን በልጆቹና ቤተሰቡ ስም አቀርባለሁ። ለወደፊትም ምስጋናችንን ቅድም እንዳልኩት እዛ ላይ በማስቀመጥ ቋሚ እንዲሆን በማድረግ እንደግፋለን፣ ማለት እንገልጻለን ማለት ነው። ኢቢኤስ በጣም መመዝገን ከሚገባቸው ሚዲያዎች አንዱ ነው። ወደ አዲስ ህይወት ተከታታዮች በርካታ ህጻናትን በማሳከም በማስተማር እንዲሁም በመርዳት ላይ የሚገኘው የዲቦራ ፋውንዴሽን መስራችና ሊቀመንበር የሆኑት አቶ አባዱላ ገመዳን እና ቤተሰቦቻቸውን በማመስገን እንሰናበታለን። ሳምንት በሌላ ጥንቅር እንጠብቃችኋለን። እስከዛው ቸር ሰንብቱ።